ከ2009 እስከ 2016 ዓ ም ከአጠቃላይ የኢትዮጵያ ህዝብ ውስጥ 72.7 በመቶ ከ15 እስከ 24 የዕድሜ ክልል ውስጥ የሚገኝ ነው። ይህ ማለት ወጣቱ ትልቁን የህዝብ ቁጥር የሚሸፍን ለመሆኑ ማሳያ ነው። የነገን የተሻለች ሀገር ዛሬ በማጽናት ውስጥ የዚህ ወጣት ኃይል መሳተፍ ደግሞ የአዎንታዊ ተጽዕኖ ውጤት ለነገ የሚሻገር ነው። ግን ደግሞ የዛሬ ወጣት ትውልድ የሀገርን ታሪክ ተረድቶ ነገ ኢትዮጵያን ሊቀበል የተዘጋጀ ነው ወይ ለሚለው ጥያቄ ምሁራኑ ያላቸው ምልከታ እንዲህ ነው። ማንነት ታሪኳንም ሆነ ማንነቷን ተፈጥሮዋን የማያውቅ ትውልድ ነው እና ያ ትልቅ አደጋ ነው። ነገ የሚረከበው እሱ ነው። ችን ሀገር የመምራት ሁኔታ ይሄ ወጣት ለራሱ ሲል ለሀገሩ ሲል ለህዝቡ ሲል አገሩ ማንነቷን ኢትዮጵያን በደንብ አድርጎ ማወቅ አለባት። የሀገርን ታሪክ በደንብ ማወቅ አሌለም የህብረተሰባችን ችግር ሶሻል ሶሽ ኢኮኖሚክ እና ፖለቲካል ያለው ሁኔታ ምህዳሩ ምን ያህል ነው ብሎ ማወቅና መመራመር የሚያስፈልግ ይመስለኛል። ስለዚህ መሰረቱ አንደኛው ትምህርት ነው። የኢትዮጵያ ወጣቶች ፌዴሬሽን በዛሬ ጽኑ መሰረት ላይ የረጋችን ሀገር ነገ የሚረከበው ወጣት ድርሻውን እንዲወጣ እየሰራ ነው። በተለይም የትላንት ችግሮች ዛሬን ተሻግረው ነገ እንዳይደርሱ ለመፍትሄው እየተጋ ያለውን የሀገራዊ ምክክር ኮሚሽን አሰራር ሊያግዝ በሚችል መልኩ መሰራት ላይ ትኩረት አድርጓል። ይህም ወጣቱ ነገ የሚረከባትን ሀገር በጋራ ማጽናት ላይ ረበረብ እያደረገ ለመሆኑ ማሳያ ነው። ማህበራዊ ሚዲያ ለሰላም ከመጠቀም አንጻር ወጣቶችን ወደ አስር ሚሊዮን ወጣቶችን በማወያየት ረገዱ ላይ ትልቅ አስተዋጽኦ እየተወጣ ነው። ማህበራዊ ሚዲያዎችን ለምንድን ነው እየተጠቀምን ያለ ነው ጥያቄው? ማህበራዊ ሚዲያዎችን ለግጭት፣ ለአልሆኑ፣ ለአሉታዊ ሐሳቦች ነበር ሲነሱበት የነበረው። እኛ ግን በእነዚህ አመት ሁለት አመታት ውስጥ ሶስት ዓመታት ውስጥ ግን ማህበራዊ ሚዲያዎችን ለበጎ ለመጠቀም እንደነዚህ ፕላትፎርሞች በማዘጋጀት ወጣቶቻችንን ሐሳባቸውን ስንሰበስብ ነበር ስንቀበል ነበር። ወጣቱ የኢትዮጵያን የነገ መዳረሻ እንዲያበጅ እና ለዛሬም ችግሮች መፈታት ዋና ተዋናይ እንዲሆን ያስፈልጋል። ለዚህም የወጣቱን ሀገራዊ ግንዛቤ ቀነሱ የችግር ስሮችን ከመሰረታቸው ለመንቀል መመራመር የግ ነው አንዱ መጥቶ ለስምንት ቀን ያህል ጋዜጠኛ ነው፣ የታወቀ ጋዜጠኛ ዶክተር አብዱል አዚዝ ቃሲም ይባላል። ሳውዲ ውስጥ መጥቶ ስምንት ቀን ቆይቶ የተረሳችው ገነት ብሎ ነው መጻፊ ያዘጋጀለኝ። ሌላው መጥቶ በስምንት ቀን ኢትዮጵያን ነው ያውቃል፣ እኔ ግን እዚሁ ተወልጄ አድጌም ቆይቼም ኢትዮጵያን አናቃትም። ይሄ ነው ድክመታችን። ከዚህ መውጣት አለብን። ችግሮቻችን ምንድን ናቸው? እንዴት አድርገን ችግሮቻችን ማህበራዊ፣ ኢኮኖሚያዊ፣ ባህላዊ፣ ፖለቲካዊ፣ ሃይማኖታዊ ያሉ ችግሮች እንዴት ነው መፈታት ያለበት? ችግሮቻችን ምንድን ናቸው? ሩት ኮውዛቸው ምንድን ነው ብለው በቀና መንፈስ መመራመር ጥናት ማድረግ እና መፍትሄ ማግኘት የሚያስፈልግ ነው የሚመስለኝ። የዛሬው ወጣት ትውልድ ነገ የሚረከባትን ሀገር በብዙ የሚያውቅበትን የእውቀት ስንቅ ዛሬ እንዲቋጠር የሚያስችል ስራ ከሁሉም ይጠበቃል። እናም ከከፍተኛ ትምህርት ተቋማት እስከ ሃይማኖት መሪዎች፣ ከምሁራን እስከ ወላጆች ይህንን ለማድረግ ኃላፊነት ይኖርባቸዋል። ጥሩ አስተማሪ ካልሆንኩኝ ጥሩ ፕሮፌሰር ካልሆንኩ ዋጋ የለውም። ስለዚህ እነዚህ በመሪነት ያሉ በመሪነት አካላት ያሉ የፖለቲካም የሃይማኖትም የማህበራዊም የሃይማኖት አባቶችም ሽማግሌዎችን በአጠቃላይ ህብረተሰቡን እና ቤተሰቡ ጀምሮ ወጣቶችን የመቅረጽ በደንብ የማሳደግ በስነ ስርዓት በስነ ምግባር ማሳደግ የሁላችን ኃላፊነት ነው ብዬ ነው የማስበው። ቄሱም ሆነ ሸኹም ሆነ ይሄ የኢትዮጵያን ማንነት የሀገር ማንነትና ና ዜግነት ማንነት ይሄ ብሔር፣ ጎሳ፣ ምናምን እምነት የሚለየን አይደለም። ይች ሀገር የጋራችን ሀገር ነች። የጋራችን ሀገር ስለሆነች ይችን ሀገር እንዴት ብለን እንጠቀምባት፣ እንዴት እንወቃት? የሚለው የቤት ስራ ሁሉም ሚዲያውም የዚሁን ስራ ነው መስራት ያለበት። በእርግጥም የዛሬው ወጣት ነገ የሚረከባት ሀገር እንድትኖረው ዛሬ ለምትገነባበት ጽኑ መሰረት የሚሆነው የድርሻውን ጡብ ማዋጣት የግድ ይላል።